የሀና አባት እና ሳንቾ አንድ ላይ ሀና አባት ቁጭ ብሎ እያሰቡ ያለ ሳንቾ ከፍቶ ገባ። ሳንቾ ከፍቶ ከፍቶ፣ ምነው አባ ቀዘቀዝክ ሲለው ሻወል ወስጄ ነው አሉ። እንዴ ሻወል ከወሰድክ ታዲያ ይቀዘቅዛል እንዴ አሉ። ባክ የዚች ነገር ነገር እያሳሰበኝ ነው አሉ። ደግሞ ማና ሲለው፣ ሀንዬ ምን ሆነች ደግሞ ሲለው፣ ትናንትና ቤተ ክርስቲያን ተደፍታ ስታለቅስ አገኘኋት አሉ። ከዛ ለምን ሲሉ፣ እንጃ ደስታ ነው ብላ ያለቀሰች ተደፍታ። እና ደስታ ያስለቅሳል እንጂ ሲል፣ አዎ ሱማ በደንብ አድርጎ ነው የሚያስለቅሰው አሉ አባቷ ማለት ነው። አሴ እና እንደዛ ከሆነ በደንብ ታርቅሳ አለ። ያው ትናንትና አይታችኋል። ሀኒዬ እናቷን ስላወቀቻት በጣም አድርጋ ነው ደስተኛ ሆና ቤተ ክርስቲያን ሄዳ እንግዲህ የፈጣሪዋን የለመነች ያለ አባቷ መጥቶ እንዴት እንዳስደነገጣትና አባቷን አቅፏት እሰይ አንቺ ደስተኛ እንደምትሆኝ እፈልጋለሁ ብሎ ሲነግሯት ሰምታችሁ ነበረ። ትናንትና ማለት ነው። እንግዲህ እሱ ነገር ነው እያሳሰባቸው የነበረው። በጣም በቃ እንትን ብላ ፈጣሪዋን ያለቀሰች ነበረ ምትለ ምስቅስቅ ብላ ያለቀሰች ነበረ። ደስታዋን የገለጸች ነበረ። እሳቸው ግን እውነት እንትን ያላት ነው እየመሰላቸው የነበረ ውላቸዋለሁ። በጣም የሚገርም ነው። እንግዲህ ይሄ ነገር ማለት ነው ሀንዬ በአሁን ሰዓት ደስተኛ ነው ናት ማለት ነው። አሴ ሀንዬ እንግዲህ ሰዎቹ ደግሞ አሰቃዩዋት እንዴ ብዬ ስጠይቃት አይ አደለም አለችኝ አሉ። አባትየው ማለት ነው እናት አዳም ነው ና ነው የደስታ አምባ ነው የምታለቅ ሰው ደስታ ያስለቅሳል ብለው እና በጣም ይገርም አለ በጣም የሚገርመው ማለት ነው። ግን የደስታ እንባ ከሆነ ለምን አሉ ለዚህ ነው። እንዴት ጨነቁት? ለምንድ ነው አሁንማ ቤተሰብ ሆነ ኮ እና ምን ሆንስ እንደፈለግን ወጣን መግባት እንችላለን። ምንም የተፈጠረ ነገር የለም አለ አለ ጥሩ ሀሳብ ነው። አሁን የሚያሳስብ ነገር ምንም ነገር የለም። ልጅዋ ልጄንማ ለብቻዋ ነው አንተዋትም አባት ለማንኛውም መጥታ ምግብ ሰርታ ነው የሄደችው። ምን ሽሮ አለ አሴ ደግሞ ልትመርጥ ያምረሃል እንዴ? ረበኬድዬ ፋዘርዬ እኔ ሽሮ አልበላም። ረባክ እውነትህ ነው እንዴ? እኔ እውነትን ሃኒቼው ሌላ መስራት ምግብ ስለማትችል ነው አለ። ሽሮ በየቀን የምትበጠብጠው የምትበጣበጠው፣ አለ ጭራሽን የምትበጥብጠው። ወይኔ የምለድ ተዘሬ ተጎኔ አንጥትህ ነበረ ምሰብርልህ አለው። የታንቸው አጎት ምን የመሰለ ፋውኬ አጋበዘኛ ነው። ሽሮ ሽሮ የለጠላትም አልመኝም አለ አሴ ማለት ነው። እዛ ለቃቅመ መጥተህ ነው እንደዚህ። መቼም ችጋሩ ለቆታል አሉ። አናግርሎታለሁ እኔ አለ አሴ ማለት ነው። አሁን ወዴት እንደሆነ አውቃለሁ። ያስይዘኛል ብዬ ደግሞ አንፈራም አሉ ማለት ነው። በጣም የሚገርም ነው እንግዲህ። ሀንዬ የሰራችው ምግብ በጣም ደስተኛው ነው የሚበሉት እናቷና አባቷ። ሀንዬ ነው ወደ ሙላት ቤት መጣች። ባዩሽ ብቻዋን ቁጭ ብላ ነበረች እና እንግዲህ እዛ ቀን ቁጭ በይ ብላት ወይዘሮ ሙላት ጥላት ገብታ ነበረ። ጥላት ገብታ ነበረ። አሁን ደግሞ መጣች ማለት ነው። ብርሃን ገባች። ብቻ ቁጭ እንዳምን ነው ብቻች ቁጭ ያስችላት። እኔማ አሁን ሁሉም ሰው ጠላኝ። ሙላትም ታኝ ገባች አለቻት። እንዴ ሄድ ደግሞ ምን አረጉ? ቁጭ በስቴ እኔ ልጅ አለቻት። ምንድን ነው ማም ምላት አለች። ሄድ ምን ሰው መኑ የምትጨናጨው እኔ ላይ ብቻ ነው ወይስ ሁሉም ሰው ጋር ነው? ተነጫነጨች? እንዴ አዎ፣ ቃላ ተነጫነጨች። ገና ስታየኝ እኮ ነው ይነሳው እንግዲህ የበሽታው ህፃን ይሆናል አለቻ ንዬ እብደቷ ታደኔ ላይ ነው እንደምታሳየዋለች ነገሩ እንደሆነ አያቁም እንዴ ያለች አንዬ ማለት ምኑ ነው ማወቅ አለብኝ። ሰው ሲያብድ ይመመታት ምን ያርሽ ነው አንቺ አለቻት። መላት ሀንዬ ያለችው ስገባችሁ ሰው የሚወደው ሰው ጋር ነው የሚመታው አለቻት። እጅ ደግሞ አጣማው ም ነው አበደች ነው እያሹ እንዴ ያለቻት። ማለት ሳይሆን ያው ተበሽታው አንጻር ነው አለቻት አንዬ ማለት ነው አበደች ማለት ያለን እንደዚህ አላልኩም። ያው ዶክተሮቹ በእንደዚህ አይነት መልክ ስላሉ ነው አለች። አሰላሙ አለይኩም ወረህመቱላሂ ወበረካቱ የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘዘ ዘትረፍ ሰፍሬ በደል ሰላም ሰላም ክርስቲያኖች እንዴት ናችሁ? ባላችሁበት አላይ ጠብቅል። እንግዲህ አዲስ ሰው ናችሁ ሰብስክራይብ፣ ላይክ፣ ኮሜንቱ ሼር ሀሳብ አስተያየታችሁ በመስቀመጥ ቤተሰብ ሁኑ ተቀላቀሉ። ቤተሰብ የሆናችሁ ሸላሽ ማድረግ አበረታቱ። ዛሬ ኖላዊ ዘጠና ሰባት ይዤላችሁ መጥቻለሁ። እንግዲህ እንደቀጠለ ነው እላችኋለሁ በጣም ደስ ብለው እስከ መጨረሻ እንዳምጣችሁ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ምንድን ነው ደግሞ ዶክተሩ የነገራችሁ ስትል ያው ትርስት ነገር ማጣት ቀላል አይደለም ነው፣ እስከ ስታገኘው ድረስ መንጨነጫው አይቀርም ዶክተሮቹ ብሎን ነበረ አለች። ሀንዬ እየነገረች ያለ እሺ የሆነ እስከሆነ ታዲያ እኔ ምን አጠፋሁ አለች። ባየሽ ሀንዬ እኔ ምን አቃለሁ እማማዬ ስለ እርግብ ነገር የታወቀ ነገር አለ። እንዴት ስትል ሀንዬ፣ አይ እኔ ምንም የማውቀው ነገር የለም አለች። እንደው ምን ይሻላል እንዴት? ስትል እግዚአብሔር ያውቃል አለቻት ሀንዬ። በሉ እሺ ሀንዬ፣ እንደለመደብዎት እንግዲህ ብቻዎትን ይጫወቱ ብላ ወደ መኝታ ክፍል ገባች። ባዩሽ ኦሆ አለች እና ብቻውማ ብታብድ ምን ችግር አለው? እኔም ይዛይ ነው እንጂ የምታብደው ብላ ልቧን የተጨናነቀ ነው የሀና አባት ቁጭ ባሉበት የዳንቸው አጎት ዘሪሁን አንኳኩቶ ገባ። እንዴት ነህ ሉላዬ? እግዚአብሔር ይመስገን፣ እንዴት ነህ አንተ? አለሁ አለ። ምን ሰላም አለ አለ። ይሄ ዱባ የተባለ ልጅ ዱብ ይበልና ሊያሳብደኝ እኮ ነው። ምን አደረገ ደግሞ? እኔ ባህሪው ሊጨበጥለኝ አንቻለም። እነሱ እኮ እንደዚህ ናቸው። አለሁ እሳት ስትላቸው ውሃ፣ ውሃ ስትላቸው እሳት አሉ ያን አባት። ሉላዬ በመሀል እኮ ነው የተሰቃየው አንተ። ምን አቃጠለ ከውጭ ደውሎ የመጨረሻ ማስጠንቀቂያ ሰጠኝ። አይ እና ምን ተሻለ? በረዱ ላይ እነማ ማንዳንድ ሰው ቢሆን ይዤው ይሄድ ነበር። እሱ አሻፈረኝ ነው ያለው። አማረረ ማለት ነው። ምን አቃለሁ። አልሄድም ማለት በስርዓት ቢነግረኝ ይሳለ። ምን ሆናችሁ፣ ምንድን ነው አለ። እንግዲህ እንትና ብር ፈልጎ ነው ታንቸው ማለት ነው። እሱ ደግሞ ተብርጋን ነው በቃ፣ እንደዚህም የሆነው እርግብ ለማገኘት ብር ፈልጎ ነው አጎቱን የሚያሰቃየው ማለት ነው። እኔ ልውሰድህ ስለው አልሄድም ሲለኝ፣ ዛሬ ደግሞ ከሀገር የምወጣበት ብር ስጠኝ፣ ገንዘብ ስጠኝ አለው። ለምን ሲባል እኔ ምን አውቃለሁ፣ እንግዲህ ወይ ከሱ ወላቅ ወይ ከስራ አልሆንኩ ብሎ በጣም የተቸገረ ነው ማለት ነው። እሰው ቁጭ በሉ፣ እኔ ልሄድ ሲል አንተማ ምን ያለብህ በዛ እስረኛ ቤት እንደሆነ ሰው በዛ ጨለማ ቁጭ አድርገህብን ዘግተህብን ትታ ትወጣለህ አሉት። ያህን አባት ምን ቢሆን አንተ ይሰማሃል። እስቲ ዱባንን አናግረው። እኔ አናግረዋለሁ እስቲ ምን እንደሆን አየዋለሁ ብሎ ያህን አባት ማለት ነው። እንግዲህ ያህን አባት ሁላቸውም ይወዷቸዋል። ምክራቸው እንደሚሰሙት ታውቃላችሁ ማለት ነው። በጣም ደስ የሚሉ ናቸው። ያህን አባት ቢሆን ስንናገር ማለት ነው ሚንጃ ያሳዝናኛል ነው፣ በጣም ነው የሚያሳዝነው። እኔ እና እሷቸው ሆኖ በተለይ አንድ ላይ ሆነው ተቃቅፈው ምናምን ሲያለቅሱ ሲሉ አንጀቴ ነው የሚበሉኝ ማለት ነው። አመሰግናለሁ ብሎ ለእንደዛ አይባልም፣ ልጆቼ እኮ ልጆቼ ናቸው አሉ። ባዩሽ ቁጭ ባለችበት አሴ ከፍተው ገባ እንዲህ አለች። ምን ነው ደነገጭ ሲላት ምን አባት መጣህ አለች። ሰዎቹ የሉም እንዲህ አላት። ምን አጋባ አላት። ልሰርቅ ነበር የመጣሁት እንዳያዩኝ ብዬ ነው። አንሰማሽም እንዴ ጭራሽ ብለሽ ብለሽ ቤት ድረስ መምጣት ጀመርክ፣ አለችው። ምን ላድርግ፣ ኪስ ሰው ከሆነ ኪስ ኪሱ ደርቀዋል። ኪስ ኪሱ ዱቄት ለመስረቅ ነው፣ እንዲ አለችው። የት አለ እንዲህ አለችው። የቀለድክ ነው እንዴ? እረ በስራ ቀልድ የለም አላት። አንተ ልጅ ለምሬ ነው። ለምን መጣህ አለችው። እንዴ ነው ባዩሽ፣ ሰዎቹ ነው የምንጠራልን። በፖሊስ ሲያጠሩ ልክ ትገባለ። ሰዎቹ ቁጥሩ ሰው ናቸው። ተይ እንጂ በራ ይዞ ሌባ ይዞ አይይዙም። አዝኖልህ ነው አለችው። ሌባ መሆኑን እያወቁ አያስይዙህም አለችው። እንደነገጠች እንግዲህ ስታየው ማለት ነው። ሀንዬ መጣች፣ ሀና መጣች እና አሴ መጣህ እንዴ አላችሁ። ትታወቃላችሁ እንዴ አለች ባዮሽ። እንዴ አዎ በየሳምንቱ እኮ ነው አላት። ይሄ ልጅ ግን ጤነኛ አይደለም እንዴ። ሀና ታውቂዋለሽ እንዴ አለቻት። አዎ አውቀዋለሁ። እርስዎ አያውቁትም እንዴ አለቻት። የታባቱ አውቀዋለሁ እኔማ አለች አሴ ይባላል የትዬ እኮ ደም የሰጣቸው እሷ ናቸው የወለች መርፌ ብቻ ሳይሆን ካለንን እናካፍላለን አለ ምንድን ነው የምታወራው አሴ አለች የተሰባስባችሁ ልናለ ብላ ውርውር አድርጋ በሩ ዘግታ ትታወጣች ከአንድ እሷ ከወጣች በኋላ አሴ ታቃታለህ እንዴት ስተዋረን ያላቃትም አለ እና ታደስ እና ቁጭ በል አለችው እና ምንድን ነው የምጨቃጨቁት ምን ልሰራ ነው የመጣሁ አለች ልሰርቅ ነው የመጣሁት አልኳት ሰዎቹን አጨች አስይዘህ አለውስደን አንቺ መጣሽ አራት ብልሽ ደንቀመጥ ብሎ ቁጭ ብሎ እንግዲህ ሀንዬ አባት ቁጭ ብለዋል። ዳንጮ መጣ ማለት ነው። ፋየው እንዴ ነህ አለው። እግዚአብሔር ይመስገን አለው። ስፈልግህ ነው የመጣ አሉት እና ቢፈልግሁ እኮ አቃቤ ነግሮኝ ነው አለ። አንተ ደግሞ አጎት መጥቶ ነበር ይልቅ እሱ ጋር ደግሞ ምን ሊያደርግ ነው የመጣው? እንዳስጨነቅኩ እኮ ነግረውኛል። ይህ ሰውዬው ደግሞ ምን ባረገው ይሻለኛል? አለ ገንዘብ ስጠኝ አልኮ። ለምንድን ነው ገንዘብ አስፈልጎኝና ባየው እና እንዴት ነው አንተ፣ አስቀምጦ ቢያስተምርህ ቢሰጥህ አይሻልም? ይሄ ቀዳዳ የሆነ ሰውዬው አለ። ዳንጮ እኔ መቼ አሳ ስጠኝ አልኩት? እኔ አሳ ያልኩህ ውሃ ውስጥ የሚኖረው አይደለም አልኩ እና መሬት ላይ የሚኖር አለ እንዴ ገንዘብ ከሚሰጥህ ገንዘብ እንዴት አድርገ እንደምታገኝም ቢያስተምርህ አይሻልም? እንዲህ ያለ እውነታቸው ነው። እንዴት ነው የሚያስተምረኝ? ያለ አሜሪካን ሊወስድህ የፈለገው ገንዘብ እንዴት አድርገ እንደምታገኝ ሊያስተምርህ እኮ ነው። እኔ እኮ ጆሮውን ትቼ የትም እንደማልሄድ አድርገ ብቻ ለው አለ። ሳንሰር በጣም ይወደዋል። በነገራችን ላይ ጓደኛማሞ ናቸው። በጣም ነው የሚወደው ማለት ነው። የወልክ አባትህ ምንም ነገር እንትን እንዳትለየኝ ቃል ገብቶ ገብቼለት አለሁ አሉ የሀና አባት ማለት ነው። እኔ አባቴ ምን ያደርግልኛል አለ። እንዴ ምን ሆነዋ? ልጁ ልጁን ሰውየውን አያሳዝንህም እንዴ አለው። እኔ ለሀብታም ምንም አላዝንም አለ። ይወልቅፋዮ አሁን ሁሉም ነገር ተውና ከቻልክ ገንዘብ እንዲሰጠኝ ብቻ አድርገኛለሁ። በቃ እንትና ምንድን ነው፣ ብር ብቻ ነው የሚፈለገው። እሷን እርግብም ለማግኘትም አገ አጠገቧም ለመድረስም ብር ነው የሚፈልገው ማለት ነው። እሱ ሌላ ነገር ምንም አይፈልግም፣ ብቻ በር ነው በቃ። ብር ብር ታቃላችሁ። አይኖ ይብራል። ሁለቱም አንድ ናቸው፣ እሱና እርግብ ማለት ነው። እውነት የሚገርም ነገር እኮ ነው። ሁለቱም አንድ ናቸው። እንደ ሰው ቆጥረ በስርዓት አውረኛ አውረው ከሰውም በላይ አጎቴ መሆኑን አውቄ ነው ገንዘብ ስጠኝ ብዬ የምንጠይቀው። አለ አጎቴ ምንድን ነው ሲለው ምን ነው ከሰዎች ከእሱ ጋር ሰባት እንዴ ብሎ ተናዶ ትቶ ወጣ። ዳንጮ ይህና አባት ከወጣ በኋላ ዘንድሮ ምን ሆኖ ነው ይሄ ልጅ የተበላሸዋለው? በነገራችን ላይ ይበለን ይበለው፣ አለ ገና በእሳት ውስጥ የከተተው እሱ ነው አለ እና ይህና አባት በጣም እንትን አሉ። አሴ ቁጭ አለ ቁጭ ብሎ እንትን ባለ አሴ ቁጭ እንዳለ የሀና እናት መጣች። ከእንግዲህ ያው የሀና ብናት ናት የምትባለው ወይዘሮ ምንሊክ ተሻለሽ ወይ ሲላት፣ አዎ በአንተ እንድሜ ለአንተ ተሽሎኛል አለችው። ደም ሰጥቷት ነበረ ደስ የሚል ነገር ማለት ነው። ደም ሰጥቶ ነበረ ለካ። አሴ እኔ የምናረው ሲላት፣ አንደብ ደም ማሰጠኝ ኮ መቼ ይውጣኝ ነበረ ረምን ችግር አለው። አንቺ እኮ በጣም ጥሩ ሰው ነሽ አላት። ረበክስ እሎ ሀና ኮ ብዙ ነገር አድርገሽላታል አለው ሀና የት የታለች? ስትል እያነበበች ነው አላት። እሷ ነገር ደግሞ ከወረቀት ጋር ነው እንዴ የምትኖረው አለች። አሁንማ በጣም ደስተኛ ስለሆነች ትምህርቷ ትኩረት እያደረገች ነው አሉ። ሀና ደግሞ ደስተኛ ነች በምንአውቀው እኛ እሱን አናቅም። ሀና እዚህ ውሎዋም አዳራዋም እዚህ ስለሆነች በቃ ደስተኛ በመሆኗ አላወቅን አሉ። እንደው ዛሬ ቤተ ክርስቲያን ሄዳ እያለቀሰች ነበረ አሉ አለ አሴ እየነገራት ነው። ምን ሆና ሲሉ እኛም አናውቅ ነው እንደው የተፈጠረ ነገር ትን እዚህ እንሰማ ደን ብዬ እኔ መጣሁት አለ። እንደ ነገርኩሽ አሴ አዘነዋም ስሜ ደስታዋም ስለ ረጨችች እናንተ ደግሞ ደስታዋል በልክ ብታረጉት ይሻላል አለ። ለምን አና ደስተኛ ሆና ነው እንግዲህ ቤተሰቧ ስታገኝ ሄዳ ተደፍታ ስቅስቅ ብላ ያለቀሰችው ማለት ነው። ሙላት ግን አላወቀችም እንደዚህ ማልቀሱ ዋና እንደዚህ እንትን ማለቷን አላወቀችም። አሁን ነው ገና የምታውቀው ማለት ነው። ምን ያልክ ነው? ሀና እኮ በጣም ጥሩ ልጅ ናት። በጣም እንወዳታለን። ሀና ማንም ያስከፋ ሰው የለም ማለ እኔም እኮ እሱ ነው ያልኩሽ። ነው እንደማታስከፋት ታውቃለህ። አለ አሴ ማለት ግን፣ ይልቅ እኮ ዝም አልኩ እኔ እኮ በጣም እኔ እኮ ደስ አይለኝም። ወይ ቡና ወይ ሻሂ ነው የምፈልገው አለ ሃናና ሙሉ ወይዘሮ ሙላት አርጋዋ ላይ ቁጭ ብሎ ፎቶ ያየው ነው አይገርምም እማየ ክቁልጭ ነው እውነቷ ነው ያለችው ምን ስትል እማየ ክቁልጭ አንቺ ነው የምትመስለው አለቻት ሀንዬ ታዲያ እኔ ላትመስለኝ እኔ ላትመስል ነው እንዴ አለች ሀንዬ ማለት ነው እኔ እንዴት ነው ይሄን ማየት ያቃተኝ ስትል ፎቶውን እማየ እንደገና ጽጣት ጽጣት አለቻ ንትንት ያው እንደገና እንትን ይልሻለይ ማለቻ ይሰማሻል ማለቻ ማለት ነው ምን ላድርገው ልጄ። እማየ ከዚህ በኋላ ምን የሚጸጸርሽ ነገር የለም። ይልቅስ ወይዘሮ ባዩሽ ምን አርገሻት ነው ፊት ያነሳሻት? አለቻት። ደግሞ ፊት አነሳ አነሳችኝ አለችሽ እንዴ? አዎ፣ ምን ሆናችሁ ነው? አለቻት። ይልቅስ የእሷ እዛ ቀን የእሷ እጅ ሳይኖረው አይቀርም አለቻት። እዛ እንዴት ስትላት ሀንዬ፣ እዛ ቀን ለመኝታ ክፍል ስገባ እርግብ አገኘኋት። ከኋላ መጥቶ የመታሽ ሰው የሆነ ሰው መጣኝ። እርግብ ደግሞ እያወራች ነበር። እዛ ሀንዬ እና እርግብስ ምን አለች ስላት፣ አክስቴ ገደልሻት እንዴ አለች። እውነቷ ነው ያየሽ። አሁን ያስታወሰች መጣች ማለት ነው። እዛ ጊዜ ግን አክስቴ ገደልሻት፣ ገደልሻት እያየች እያለቻት ነው። እንትና ጨንቅላቷን እዛ እየዞረች የነበረው ማለት ነው። አሁን አያችሁ ወይዘሮ ምንነሽ፣ ያስታወሰች መጣች ሁሉም ነገር ማለት ነው። እንዴት አለቻት። እንዴት እንደሆኗ ግን አላውቅም እኔ ብቻ እርግብ አክስቷ እንደሆነች ምንም ነገር አላቅም አለቻት። እርግብና ወይዘሮ ባዩሽ ይህን አክል ይቀራረቡ አለ። እንዲህ አለቻት እኔ እሱን አላቅም ብቻ አለቻት። አለችበት የለችበት የሚለው ብቻ ማስታወሰው ግን ምንም ሰው ማወቅ ያለበትም አለች። ግን እኮ ፊት ካነሳሻት እኮ ልትርቅሽ ትችላለች አለቻት። የት አባቷ ትሄዳለች አለች። እማዬ እኔ ከአንቺ በላይ አላቅም አለቻት። እሺ የኔ ልጅ እንደዛ ይሻላል አለቻት። አዎ ፊት ካነሳናት ልትጠራጥር ትችላለች እና ፊት አለማንሳት ነው። እንግዲህ አያችሁ ካንየ በጣም ጎበዝ ልጅ፣ አስተዋይ ምክሯ እንደ የሚገባ እንደዚህ ደስ የሚል ምክር ነው የምትመክረው ማለት ነው። ማሻላ እሺ በቃ የኔ ልጅ አንቺ ካሽኘ ማለት ነው። በጣም ነው ስለተረዳሽኝ፣ እማዬ በጣም ነው የማመሰግነው አለቻት። ዳንጮ እና አሴ ያድራፍታቸው እየጠጡ ነው ቁጭ ብሎ ማለት ነው ጆሮ ሲሎ ምን ሆን ክንድ ልጠይቅ ስለው እስቲ ዝም ብለህ ጠጣ አለው። በእኔ በዚህ ሰዓት ምንም መርሲ ሰው ሊያናግረኝ አይችልም ብሏል። እንግዲህ እርግብ አላገኛትም። ዳንጮ ተሁሉም ሰው ጋር እየተባላ ነው። አንተ ግን ቆይ መቼ ነው ግን እንደዚህ የሚያደረግህ አለው። ራሴ ማለት ነው ሁሌ እስከ መቼ ድረስ ነው እንደዚህ የምትዘርቀው አለው። እኔ ዛሬ መጠየቅ አለብኝ አንተን አለው። እንዲ እሺ ምንድን ነው የምትጠይቀኝ አለው። ምንድን ነው የምትጠይቀኝ ሲለው እሺ ለምንድን ነው ታጓትጋ አሜሪካን ማትሄደው አለው። ኦፍ አንተ ሰውዬው ተወኝ። እንግዲህ ቤተሰቦች የም ጣም የሚገርም ነገር ነው ማለት ነው። እንግዲህ እናትም ሸላኪ ያደረጋቸው አበረታቱኝ። በዚህ ያቆማለው ማለት ነው። ያለው ሀሳብ አስተያየት ኮሜት ላይ ያስቀምጡ። በሌላ ቪዲዮ እስከስንገናኝ ድረስ መልካም ጊዜ መልካም ቀን ይናችሁ። ባይባይ